በስም አብ ወወልድ መንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥቅምት 18 በዚች ቀን ለአባቶች ሊቃነ ጳጳሳት 23ኛ የእስክንድሪያ ሊቀ ጳጳሳት የተከበረ አባት ቴዎፍሎስ አረፈ። ይህም አባት ንጉሥ ቴዎዶሲዎስ በነገሰ በስድስተኛ ዓመት ተሾመ። በወንጌላዊው ማርቆስ ወንበር 28 ዓመት ኖረ። በብዙ በዘመኑ መጻሕፍትን የተረጎመ ከእሳቸውም የወንጌላዊው ዮሐንስን ራእይና የሐዋርያ ጳውሎስን መልእክት የተረጎመ ዮሐንስ አፈወርቅ ተነሳ። ዳግመኛም ለደሴተ ቆጵሮስ ኤጲስቆጶስ የሆነ ኤጲፋኔዎስ ነበረ። በዘመኑም ሰባቱ ደቂቅ 372 ዓመት ከአንቀላፉ በኋላ ተነሱ። ይህም አባት የሐዋርያዊ ሊቀ ጳጳሳት አባት አትናቴዎስ ደቀ መዝሙር ነው። የቤተ ክርስቲያንንም መጻሕፍትንና ስርዓቱን ሁሉ እየተማረ በእርሱ ዘንድ አደገ። ከእርሱ በፊት የነበረ ሊቀ ጳጳሳት አባ ጤሞቲዎስም ባረፈ ጊዜ ይህ አባት በእስክንድርያ አገር ላይ ሊቀ ጵጵስና ተሾመ። አዋቂና አስተዋይም ስለሆነ ስለ ፍቅር፣ ስለ ርኅራሄ ከንስሐ በፊት ስጋውንና ደሙን ከመቀበል መጠበቅ ስለሚገባ ስለ ሙታን መነሳትና ለኃጣን ስለተዘጋጀ ስለ ዘላለማዊ ስቃይ ሌሎችም ጠቃሚ የሆኑ ድርሳናትንና ተግሳጻትን ደረሰ። ቅዱስ ቄርሎስም ለዚህ አባት ቴዎፍሎስ የእህቱ ልጅ ነው። እርሱም በበጎ አስተዳደግ አሳደገው፣ የቤተ ክርስቲያንንም ትምህርት አስተማረው። ከዚያ በኋላ ወደ አባ ሰራፒዮን ላከው። አባ ሰራፒዮንም መንፈሳዊ ተግባረን ሁሉ አስተማረው። በአትናቴዎስም ዘመን አስቀድሞ እንዲህ ሆነ። በጎ ዘመን ባገኝ ይህንን ኮረብታ ባስጠረግኩት ነበር ለከበሩ ለመጥምቁ ዮሐንስና ለነቢይ ኤልሳእም ቤተ ክርስቲያን በሰራሁም ነበር ሲል ይህ አባት ቴዎፍሎስ አባ ትናቴዎስን ይሰማው ነበረ። በሹመቱ ወራትም ይህንን ነገር አስታውሶ የሚያዝንና ክብሬ ግባውና ወደ ጌታችን የሚጸልይ ሆነ። በዚያ ወራትም ባሏ ብዙ ገንዘብ ትቶላት የሞተ አንዲት ባለጸጋ ሴት ከሮማ አገር መጣች። ሁለት ልጆቿም ከእርሷ ጋር አሉ። ሊቀ ጳጳሳት አባ ቴዎፍሎስንም ሲያዝናየችውና ክቡር አባት ሆይ ምን ያሳዝናሃል አለችው። እርሱም ብዙ ወርቅ በዚህ ኮረብታ ውስጥ እያለ ድሆች ይራባሉና አላት። እርሷም አንተ ስለ እኔ ጸልይ፣ እኔም አስጠረገዋለሁ አለችው። ይህንንም ብላ ያን ኮረብታ አስጠረገችው። በውስጡም በድንጋይ ሰሌዳ እያንዳንዱ የተከደኑ ሦስት ሳጥኖች ተገለጡ። በላያቸው ቴዳ ቴዳ ቴዳ የሚል ተጽፎባቸዋል። አባ ቴዎፍሎስም ባየው ጊዜ በመንፈስ ቅዱስ ሚስጥራቸውን አውቆ ቴዳ ማለት የጌታ ስም ነው፣ ይህም ለድሆች ይገባል አለ። ሁለተኛውም ቴዳ የንጉሥ ቴዎዶስዮስ ነው። ሦስተኛውም ቴዳ ቴዎፍሎስ ማለት ነው፣ የእኔ ገንዘብ ስለሆነ በዚህም አብያተ ክርስቲያናትን እሰራለሁ አለ። እሊህም ሳጥኖች በመቅዶንያዊው ፊልጶስ እጅ በንጉሥ እስክንድር ዘመን እንደተቀበሩ የዘመን ቁጥር ተገኘ። እርሱም ሰባት መቶ ዘመናት ነው። ከዚህ በኋላ ያን የወርቅ ሳጥን ለንጉሥ ቴዎዶሲዎስ ላከለት። ስለዚህም የወርቅ መዝገብት አስረድቶ ቦታውን መጥቶ እንዲያይ አሳሰበው። እርሱም በመርከብ ተጭኖ ወደ እስክንድሪያ አገር መጥቶ ሁሉንም አየ። የዚያንም ወርቅ እኩሌታ መለሰለት። አባ ቴዎፊሎስም ብዙዎች አብያተ ክርስቲያናትን ሠራ። አስቀድሞም በቅዱሳንም በመጥምቁ ዮሐንስና በነቢዩ ኤልሳ በስማቸው ቤተ ክርስቲያን ሠራ። ሥጋቸውንም ከእስራኤል አገር አፍልሶ አምጥቶ በውስጧ አኖረ። እርሷም የታወቀች ናት። ዲማስ በሚባል ቦታ ሁለተኛ በእመቤታችን በቅድስት ድንግል ማርያም ስም በሀገሩ በምስራቅ በኩል ሰራ። ከዚህ በኋላ በሊቀ መላእክት ሩፋኤል ስም በደሴት ውስጥ ሰራ። ሌሎችንም ብዙዎች አብያተ ክርስቲያናትን አሳነጸ። ንጉሱም አብያተ ክርስቲያናትን ለመስራት ያለውን የሊቀ ጳጳሳቱን ፍቅር አይቶ በግብፅ አገር ያሉትን የጣዖታት ቤቶችን ሁሉንም ሰጠው። እርሱም ተቀብሎ አፈረሳቸው አፈረሳቸውና በቦታቸው አብያተ ክርስቲያናትንና የእንግዶች ቤቶችን ሠራ። ሁለተኛ ምድራቸውን ሁሉ ሰጠው። ይህም አባት ቴዎፍሎስ የክርስትና ጥምቀትን በሚያጠምቅ ጊዜ የብርሃን በትረ መስቀልም በሚጠመቁበት ላይ በመስቀል ምልክት ሲያማትብ ያይ ነበረ። ይህ አባት ቴዎፍሎስ እና ንጉሥ ቴዎዶሲዮስ ልጆች በሆኑበት ጊዜ ሁለቱም በአንዲት ሌሊት አንዲት የሆነች ራእይን እነርሱ እንጨቶችን እንዲለቅሙ አዩ፣ እንደሚለቅሙ አዩ። ከእነርሱም አንዱ ንጉሥ እንደሚሆን ሁለተኛው ሊቀ ጳጳሳት እንደሚሆን ያችን ራእይ ተረጎሟት፣ እንዲሁም ሆነ። ይህም አባት ቴዎፍሎስ ሊቀ ጵጵስና በተሾመባት በመጀመሪያዊቱ ዓመት ንጉሥ ቴዎዶሲዮስ ሃይማኖትን እያስተማራል እናስተምራለን የሚሉ ሁሉ ሃይማኖታቸውን በመጽሐፍ ጽፈው ወደ እርሱ እንዲያቀርቡ አዘዛቸው። እንዳዘዛቸውም እንዲሁ አደረጉ። ከዚህ በኋላ ንጉሥና ሊቀ ጳጳሳቱ ተነስተው እነዚያን ጽሑፎች በመሰዊያው ላይ አድርገው ወደ እግዚአብሔር ጸለዩ። ጌታም ወልድ በመለኮቱ ከአብ ከመንፈስ ቅዱስ ጋር ትክክል ነው ብሎ ከሚታመን በቀር ከውስጣቸው በቀናች ሃይማኖት የጸና እንደሌለ ገለጸላቸው። በዚያንም ጊዜ ይህን የመናፍቃን መጻሕፍትን እንዲያቃጥሏቸው እነዚያንም መናፍቃን ከሚገዛው አገር እንዲያሳድዷቸው ንጉሥ አዘዘ። ዮሐንስ አፈወርቅም መጻሕፍትን ማንበብንና መመርመር ያበዛ ነበረ። ስለዚህም የአውጋሪዎስን መጻሕፍት አወገዘ። የአወግዙ ዘንድም ወደ እስክንድርያ ሊቀ ጳጳሳት ወደዚህ አባት ወደ ቴዎፍሎስ፣ ወደ ቆጵሮስ ኤጲስቆጶስ ወደ ኤጲፋኔዎስ ወደ ኤጲስቆጶሳት ሁሉ በየሀገሩ ላከ። ከዚህ በኋላ መልካም ጉዞውን በፈጸመ ጊዜ እግዚአብሔርንም አገልግሎ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ አባት ጸሎት ይማረን። በረከቱ ከእኛ ጋር ትኖር ለዘላለሙ አሚን። በዚችም ቀን ክርስቲያኖችን ባሳደደ በመኮንን አስቀልጵያኖስ ዘመን የከበረ መነኮስ ሮማኖስ በሰማይትነት አረፈ። ይህም ቅዱስ የክርስቲያን ወገኖችን መኮንኑ እንዳሳደዳቸው በሰማ ጊዜ ከቀሳውስቱና ከዲያቆናት ጋር የክርስቲያን ወገኖችን ሁሉ በአንድነት ሰበሰባቸው። ስለ ክርስቶስ ሃይማኖትም መክሮ አጸናቸው። አስቅልጵያኖስም ይህንን ሰምቶ እንዲያመጡ አዘዘ። በፊቱም በቆመ ጊዜ አስቅልጵያኖስ በወገን የከበርክ ሮማኖስ አንተ ነህን? አለው። ቅዱሱም የወገን ክብር ምን ይጠቅመኛል? ክብሬ ግን ክርስቶስ ነው ብሎ መለሰለት። መኮንኑም ሰምቶ እንዲሰቅሉትና ጉንጮቹን ይሰነጣጥቁ ዘንድ አዘዘ። ጉንጮቹንም ሲሰነጣጥቁት ምንም አልተናገረምና መኮንኑ ትግስቱን አደነቀ። በዚያንም ጊዜ ሮማኖስ መኮንኑን እንዲህ አለው፤ እነሆ ስንፍናህን እዘልፍ ዘንድ ፈጣሪየ አፌን ከፈተ። እውነት ነገርን ብታውቅ ለእግዚአብሔር እንሰግድ ዘንድ ይገባ እንደሆነ ወይም ለአማልክት እንዲነግረን ሕፃን ልጅ እንዲያመጡ እዘዝ። መኮንኑም ታናሽ ብላቴና ሕፃንን እንዲያመጡ አዘዘ። መኮንኑም ሕፃኑን፣ ስግደት ለማን እንደሚገባ እውነቱን ንገረን አለው።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 አምጥተውለትም አይቶ መኮንኑም ወደ ወህኒ ቤት አስገብተው በዚያም አንቀው እንዲገድሉት አዘዘ። እንዲህ ምስክርነቱን ፈጽሞ የምስክርነት አክሊልን በመንግሥተ ሰማያት ተቀበለ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ መስተጋደል ጸሎት ይማረን፣ በረከቱን ከእኛ ጋር ትኖር ለዘላለሙ አሜን። በዚችም ቀን የሰማይት ዮሐንስ የአድራኒ የአርቴማዎስ የአርስጦስ የሎዲኖስ የአስቴማኒትና የአባቱ ልጆች መታሰቢያቸው ነው። በረከታቸውም ከኛ ጋር ትኖር ለዘላለሙ አሜን። የሰባቱ የአስቴማስ እና የሰባቱ ልጆቹ መታሰቢያቸው ነው። በረከታቸው ከኛ ጋር ትኖር ለዘላለሙ አሜን። ጥቅምት 18 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅዱስ ቴዎፍሎስ ሊቅ ቅዱስ ሮማኖስ ሰማይት፣ ቅዱስ ዮሐንስ ሰማይት፣ ቅድስት አስማኒትና ሰባቱ ልጆቿ። ወርሃዊ በዓላት አቡነ ኤዎስጣቴዎስ ረባን፣ አቡነ አኖሬዎስ፣ አብይ ማር የአይቆብ ግብፃዊ፣ ቅዱስ ፊልጶስ ሐዋርያ፣ ቅዱስ የአይቆብ ሐዋርያ ከሰባ ሁለቱ አርድእት። ሞቱን በሚመስል ሞት ከእርሱ ጋር ከተባበርን ትንሣኤውን በሚመስል ትንሣኤ ደግሞ ከእርሱ ጋር እንተባበራለን